ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? የዘመናዊ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። እንግዲህ ሀረግ ድራማ ተለቋል ማለት ነው። ክፍል 47ን ይዘን መጥተናል ማለት ነው። ከኔ ጋር የምትቆዩ ይሆናል ማለት ነው። እስቲ ቀንጨባ አድርገን እንያው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ መቀላቀል ትችላላችሁ። ከታችላችሁ እኔ ደውል ምልክት ሁለቴ በመጫን ቤተሰብ ይሆነው

ልጅም በደንብ ታቀዋለህ። እንግዲህ በእርግጥ በደንብ ልትበሳጫ ትችላለህ። ግን እኔ ምናርግ፣ ፍቅር ያዘኝ። አንቺን ደስተኛ አድርገሽ እንጂ እኔ ችግር የለውም። ነገርኛ ይዞሽ የጎዳን ጎዳም ብለሽ አስበሽ ከሆነ ምንም ነገር የሚጎዳ ነገር የለኝም። ሀቤት ነው፣ ከሳምንት በኋላ መጋባት አስበናል። ሀፌት ብሎ ቢደጌልና አንቺ እየቀለድሽብኝ ነው እንዴ? እባክና ተረጋጋ። እኔ እየቀለድኩ አይደለም። እኔ አልገባኝም እንጂ ቤት አግቶች ሲንከባከበኝ የኔ ያለው ነገር እንዳፈቅረው አድርገኝ ስታስቢው ማምንሽ ይመስለኛል ይመስለሻል። ማመን አለማመን በምንድን ያስፈራራሽ? ማመን አለማመን ያንተ ፋንታ ነው። እውነት ያንቺ ጨረቃ ነሽ? ይሄን ማመን አልችሉም? ወጦ የሄዳ ማለት ነው። በሩን ጠርቅሞባት በጣም ትደነግጣለች ማለት ነው። በጣም ስቅስቅ ብላ ታለቅሳለች። ይቅርታ የኔ ናታን እያለች ስቅስቅ ብላ ታለቅሳለች። እንግዲህ ምንም ማድረግ አይቻልም። ምን ላድርግ፣ ምን ላድርግ? አንተም በእኔ ቦታ ብትሆን ይህንም ከማድረግ ወደ ኋላ አትልም ነበር ብላ ስቅስቅ ብላ ታለቅሳለች ማለት ነው። በጣም የምታሳዝነው ግን የእውነት ግን በፖሊስ ብታሳውቅ ጥሩ ነበረ፣ እንደዚህ ምስቅልቅልዋ ከሚወጣ ማለት ነው። ይቺ ልጅ ደግሞ ይህች አክተር ማለት ነው ሎሊት ምትባለው በጣም ነው ደስ የምትላይ። በነገሬ ላይ አቶናታ አላየሽም ልትለኝ ባልሆነ አለሽ እንዴ ይቅርታ አለሽ፣ ከራሴ ጋር ስራ ነበረ ስለአድርግ መሰለኝ። ፊትለፊት ላይ ቆመህ ያየህኝ ግን ፊትህ እትክል አይደለም። የፌዛን መፈታት ሰምተህ ሰምተህ ነው አይደል? ቆይ እንዴት ነው ልትፈታ? ገና መቼ ችሎት ላይ ቀረበች? ዛሬ ስለምትፈታ ደስ ብሏታል። ግን የሰው ልጅ ከንቱ፣ በጣም ታዝናለህ። የዘቀይ የሆነ ፎቶ የሚያምረው ክስል መስላለች። እሷን መሆኗን እሷን መሆኗን እሷ አስረሳም። በቃ ታስረው መፈታት እንዲቀልድ ሆነ። እንግዲህ ሆነ ምን ታረገዋለህ

ስታው ስቅስቅ ብላ እያለቀሰች ነው። በጣም አፍረታማ ሆነሽ አንድ ትላታለች። እያለቀሽ ነው? እኔ ከምታስከ ለብናል ካለ ሆነሽ አታለቅሽ። አሁን የማጥናናት ነው የሚባለው? እየቀለድሽብኝ ነው። ለምንድነው የምታንኳኳሽ? ሰዓት ሳያ ሳታንኳኪ እየገባሽ ነው። ዝም ብሎ ዘው ብለሽ እንደገቢ ማን የፈቀደልሽ? ግን የሆነ አስፈላጊ ነገር ልነግርሽ ነበር። በደንብ ታውቂያለሽ። ወደ ክፍሌም ከመምጣትሽ በፊት ማንኳኳት አለብሽ። ደግሞ እርግጠኛ ነኝ ጥሩ እንዳንሆነ ጥሩ እንዳልሆነ አውቃለሁ። በእርግጥ ላንች ጥሩ ጉዳይ አይደለም፣ ግን የባለ ጉዳዩ በጣም ጥሩ ደስታ ነው። ላንች መጥፎ ነው ማለት ነው። እሺ በቃ ምን ልትነግሪ እንዳስብሽ ነ ገብቶኛል። ደሞ እኔን ቢሆን አልከፋኝም። ቤዛ እንደምትፈታ ዛሬ ሰምተሻል ዛሬ በዚህ ፍጥነት እንደምትፈታ አውቃለሁ፣ ግን በዚህ ፍጥነት አላወቁም ነበር። አሁን ለናታን ከሷ ውጭ ልገዳፊ የለው በቃ፣ ትናልጭም። ለምን እናደዳለሁ? ምንም ቢሆን እኮ እሷ እህቴ ነች። ታስራ እንድትቀር አልፈለግም? እንዴት ነው የምትረጋጋ? በጣም ትጎዳለች፣ ምናምን። በጣም ትጎዳለች። አረጋግቼ ነግርሽ ነው የመጣወት አይ፣ አመሰግናለሁ። አንቺ ምን ያህል እንደምታስብልኝ አውቃለሁ። አሁን ገና ገባኝ። ገና አሁን ገባኝ። ስለ ሰው ሰምተሽ ነው አይደለ እዚህ መሬት ላይ ተንበርክከሽ የምታለቅሽው? ባክሽ ውጭልኝ። እኔ ገና ብዙ የሚያሳስብ የሚያሳስብ ነገር አለ። ሳስበው ብዙ መልቀስ ትፈልጊያለሽ መሰለኝ። ባክሽ ሌሊት ውጭልኝ አላታለች። ስልኳን ይኸውልሽ ቁምሳጥን ውስጥ የሚሰማኝ ይመስለኛል፣ ብላትላታለች ቁምሳጥን ውስጥ። አቤት ፊትች ወሬኛ! ምን ነው ፊትሽ በአንዴ አመድ መሰለ? ውጭ ውጭ ውጭ ብሎ አስወጥታ ተቆልፍባታለች ማለት ነው። ከዛ አንሿ ካለታዳመጥ ብትል ምንም ነገር አልተሰማትም። እና ግን በጣም ለወሬ በጣም ችኩልናች ሎሌትዬ፣ ለምድን ለምድንደሆን አላውቅም ምንም ቢሆን አክተሩን በጣም ነው አድርጋ የሰራችው እና በጣም ነው የምወደው። አቤት ምን ፈልገህ ነው? አንቺ ነው እኔ ቆንጆ። በዚህ ሰዓት ታዲያ ማን ፈልጌ ልደውል እችላለሁ? እሺ መናገር የፈለገውን ነገር ተናገር። ምን ፈልክ? ዛሬ እራት እኔ ጋር ትበያለሽ። ብቻ አገባህለሁ ስላልኩ የምወድህ መስሎህ ነው። ለማንኛውም እኔ ብቻ ልውደድሽ፣ አንቺ ቀስ ብለሽ ትወጪኛለሽ። ተዘጋጅተሽ ተጠብቂ እኔ መጥቼ ወስድሻለሁ። ቻው የኔ ቆንጆ ብሎ ስልኩን ዘገት ያደርግባታል። ከዛም በኋላ በጣም ትናደድና አልከውን በጣም ትደበድባለች ማለት ነው። የፍራታይ በጣም ተናዳለች። በጣም በጣም አችሪት ደግሞ ሉሉ ሶፋ ላይ ቁጭ ብላ ወሬዋን ስልኳን እየነካካች ወደ ሄዋን እየደወለች ነው ማለት ነው። ሄዋን ደግሞ ታነሳውና ስልኩን እንግዲህ

እሱን ስንገናኝ እናወራለን። ደግሞ ከብዙዎች መካከል አንዱን እንደምትመርጪ እርግጠኛ ነኝ። እኔም አስቸኳይ ስራ አለኝ፣ አውርቼሽ እመለሳለሁ ቻው ትላታለች። ከዚያ ምን ነው ወይዘሮ ጎነት ፊትሽ ደና ይመስለን። ጓደኛን ስላልኩ በጣም ተናደድሻ። ምን ያለበት ምን አይችልም አሉ ይሄንን ለማብሸቅ ብለሽ ይሄን ቃል የተጠቀምሽ ማን ነው? በአንቺ አስመሳይ መጫወቻ የሆነው እኔ ከዚህ ቤት አንቺ ማን ቀር ማውጣት እችላለሁ። ማንም አይፈነጭበትም። አረ የቤት እናት እንደገደርሻት ብናገርስ? ወይስ ስከና ተናጎት ላይ ግንኙነት የነበረውን ልንገራቸው? በቃ ፍሽን ዝጌ ድሮማ መርዝ እንደሆንሽ አውቃለሁ። በላ ተታጥፋ ተወጣለች ማለት ነው። ለሌት ሳላስቡ የወንጀለኛ ተባባሪ ለሆን ወንጀልን እያወቁ ለህግ አለማሳወቅ ራሱ ወንጀል ነው። በላ ትላለች ከኔ የዚካ ወረቀት እያገለባበጠ ነው ማለት ነው። በጣም ከፍቶት ስለ አስደነገጥ በጣም ይቅርታ መሄድ በስላጠውና መጠጥ በቴጀ መሳቂያ እንዳልሆነ አንተም መስተውን በአጉል ጥርጣሬ አጉል ይሆን ሆነ እንዴ? ይፍራታና ታውቃትም? አዎ አላቃትም። አሁንም ወደፊትም አላቃትም። አወራችው ያለችን ነገር አለ? አዎ አወራም። እኔን አስተስተው ልባን ስላሸነፈ ነገረችኝ። እንዴ አንተ ልጅ እውነትን ነው እንዴ ይሄንን ውሻ አፈቅረዋለሁ አለች። ጣላቴን እኔ በላይ አፈቅረዋለሁ አለች። ያንተ ጣላት የሆነ ማን ነው? ያንተ ጣላት የሆነ እሷ በፍቅሮት ትወድቅለት የቻለችው ማን ነው? ቤት ነው ብሏል። እናታን፣ እየቀለድኩ ነው በላይ። አይ እውነታው የእኔ ጨረቃ፣ እልቁነስ ከእኔ የእሱን ማስበለጣን ነው ትላንትና ምን አስቸኮል መጠጡን ትደርስበታለህ? ሲልም አልገመትኩም ነበር። ይህን በህልማችን ነው በለንና አንድ ነገር ነገር ናት። እርግጠኛ ነኝ፣ ይሄ ነገር ውሸት ነው። እንደዛ እያልክ ራስን አታታል። እንደውም እንደነገረችኝ ከሆነ ሰሞኑን ይጋባሉ። እኔስ ምፈልገ የፍራት እንደስታይ አይደል ደስ ብሎኝ እራታለሁ። እንደውም ጽሜን ተቆራረ ጨፋ ብዬ ነው መሄደው። ላለገጥብኝ ይችላል አንድ ያለኝ የምትላትን እሷንም ወሰድኩበት ቢለኝ ነው ምንም አይመስለኝም። ዋናው የፍራታ ደስታ አይደል? ደስ ነው ሜሬ። ተውናቴ እንደዚህ ያተባል ውስጥ ያለውን ስቃይ አያወጣው ይዘሃታፍ ነው ብሎ መክረዋን ማለት ነው። በእኔ ውስጥ ምንም አይነት ሰቃይ የለው። ለምን ብዬ ሰቃያለሁ? ፍቅር ለኔ ብቻ ካልሆነ አይባልም። ፍቅር የምንወደው ሰው ደስታ ነው እንል አይደል? አሁን ደግሞ የኔ ጨረቃ ደስተኛ አይደለች። ታደም ለምን ብዬ ከፋለሁ? ደስታዋ ደስታዬ ሊሆን ይገባል። አሁን ላይ በስቃይ ከንዴታን ወይ ካስከ በኋላ ወደ ሌላ ነገር ይቀየራል። አይዘው ያታፍራው መታመም፣ መሰበር፣ መተው ለኔ ብርቅ አይደለም። ከልጅነት የሚያኖርኩበት ነው። አሁንም ይሄን እንደምን ብዬ አልፈዋለሁ። ቆይ ግን የፍርሃት አይንህን እያየች ያፌትን ፈቅረሃለች? ያውም ቃል በቃል ተይ፣ ጥሩ ሰው አይደለም። ይቅርም ፍቅር ምርጫ አይደለም። ሰውን በዳራው ማንነቷ አትገምተው፣ አለች የምር እንደዛ አለች። ግን ጤነኛ ናት አይደለ? ወድቃ ጭንቅላቷ የመታት ነገር አለ። እኔ አሁን መሰበል መዳደር ቸችቶኛ፣ በቀኝ አልፈልግም ካለች በቃ መብቷ ነው። ለምን በግድ እኔ ካልሆነች እላለሁ እና ታዲያን ለምንድን ነው በስልክ ነገር? በጣም ብዙ ነገሮችን አስብርሽ። የመጀመሪያው በፊት እንዴት ብለሽ ታገኘዋለሽ፣ ከዛ ምንም ሳታስታውቂ የእንቅልፍ መድኒት ትሰጫዋለሽ። ሙሽሮ ወደ ሙሽሪት መሄድ አይችልም። በሰርጉ ቀን ደግሞ ሙሽሬት ይቀርባት። ደሞ ምን እንደምታስብ ነው እንሱ ካልቻለን ደግሞ ምስተብየዋን እናሰግዳት ወይም እናስወግዳት። የምትወጁን ሰው ልታገባብሽ የሆነችን ሴት ልታግዥላት። ባልሆነ አንቺ በጣም የውሃ ሰው ነሽ። በጨራሽ እሷ እንድትሞት አልፈልግም። እኔ የምፈልገው እሷ ፈቶ ወደ እኔ እንዲመጣ እሱ ደግሞ ጊዜ ይፈጃ ሰውዬሽ በአንድ ሳምንት ታዲያ ሌላ መፍትሄ ሊኖረን ይችላል። እሷን በጭራሽ ማግባት ያለበት ካልሆነ የመጀመሪያ አሰብሽ፣ እሱ ደግሞ ካልሆነ ከአንድ ቀን ያለፈ መፍትሄ አይሆንም። ሰርጉን ማስረስ ይቅርታ ልታደርግለት አችልም። ስአንቀ ነው የምትገለው፣ ምንም ማነገ ሳላስብ እሱን አምና ደግም ልታገባ አንቺ ወቀስ ፈቃደኛ ባትሆን እንኳን ይህን ያህል አሁን እሱ እውነት ልጁን ለማወቅ ጓጓ ብላ አለች ማለት ነው። አቤት ጉድፈላ ጉድፈላ ጉድፈላ ጉድፈላ። እንግዲህ ከእስር ቤት ተፈታ መጣች፣ ፌስታሏን፣ ጥቁር ፌስታሏን ይዛ ማለት ነው። ረምንድን መስላለች በቦክስ የተደበደበች እኮ ነው። ቤዛ ከእስር ቤት ስትመጣ ለምንድን ነው የተቋቋረችው? እስር ቤት ሲሄዱ እንደሁም አንዳንዶች ያምርባቸውን ነው የሚባለው፣ ግን እሷ በጣም ተቋቁራና ከሰለ ብላለች ማለት ነውና በጣም ያሳዝናን። አቤት ች ቀልቀሌት አጭር ልብስ ነው ደግሞ ትለብሰው። አይዞሽ፣ አይዞሽ፣ አተነፈቀሽ አይደል ተገኘዋለሽ። አይዞሽ፣ ስሞኑ ደግሞ ምንም ለካ። ከዚህ በኋላ እኔ መጥችለት አለሁ፣ ደና ይሆናል ብላ ቁጭ ትላለች ሶፋ ላይ ማለት ነው። ታውቂያለሽ፣ ይህን ፌስተርስ ከእስር ቤት ስመጣ አንቺ አሰሪ እኔ ሰራተኛ ይመስል። ቆይ ግን እስር ቤት መጣትሽ ላይቀር የተቀየረ ያ ልብስ ወይም ሻንጣ ላይ ይዘሽ ላይ አልመጣ? ውይ እሱን አላሰብኩበትም ነበር፣ ስራ ላይ ነበርኩ። እሱን አቋርጭን ወደ አንቺ መጣት። እንዴት ነው ያቺ ፍራታ ቤት ናት እኔን ስታይ ምን ለመሆን እንደምትፈልግ ማየት ፈልጋለሁ። ማለት ቀድመ እንዴት ሰማች? እሷ እንዴት ይህን ልታውቅ ቻለች? ላንቺ ጠዋት ይህን የነገርኩሽ። ሳስበው ግን ሳስበው ከጀርባ ጠንከር ያለ አካል ሳይኖር አይቀርም። ወይዘር ገነት ሰላም አትያትም እንዴ እንዴ! አንቺ በላ ተደነገጠ። እንዴት ማን ያስፈታሽ? ገኒዬ፣ እንዴት ነሽ? ታውቂያለሽ በጣም ናፍቀሽ ነበር። አናፍቁሽም እንዴ? አረ በጣም ናፍቀሻታን። ቤዛ ቤዛ ቤዛ ቤዛ ቤዛ እያለች አስቸግረ ነበር። እውነትሽን ነው እንዴ? ይሄን ያክል በጣም ነው የምትወደኝ? እንዴት ሰውን ያህል ለመግደል የሞከረ ሰው እንዴት ይፈታል? ስፔስ ብለት አይኔ ነው ወይስ ቤዝዬ? እውነትን ያን ተፈታ ነው። እቅፍ ሄዳ እቅፍ ቅፍ። እኔም በጣም ናፍቀሽ አይነ። እኔ ካንችም ከማንም በላይ መታቀፍን ነበር ምፈልገው ቤዝዬ። ሳላ ፊቴን ስላዞርኩብሽ በጣም ይቅርታ ቤዝዬ። ምን አለበት ለድሆች ለተጨቆኑ መልስ መስጠት አክቶ ነው። አው አሁን ግቢና ጥዋት የነገርኩሽን ለራት ለራት አዘጋጅ ግቢና ስሪ። ከዚህ በላይ እኔ አለሁ። በኋላ በድሮ እንደ ድሮ እራት አዘጋጅተን በኋላ አብረን እራት እንበላለን። እኔም ተስማምቻለሁ። ሳስበው ሰብሰብ ብለን እራት መብላታችን ሰብሰብ ይመስለኛል። እንግዲህ ሽህ ሰራለሁ ስራዬ አይደል? ግን እመኑ እናትና እፎ ላይ አንድ ነገር አረጋለሁ ብትሉ መርዝ ነው ማጠጣችሁ ብላ ትሄደች። ይች ሴትየው ግን ከፍረታ ያለት ፍቅር ምን ከምን የምንጭ እንደሆነ አላውቅም። ለምን አዝራታት ለምን አዝራት አትዙር፣ እኔ ምን አገባኝ ብላ ትላለች። አቤት ጉድ ነው። ቤቶች፣ ይሄ ቤት መስቀልቅል ወጣ። አይ ሉሊት ሉሊት ቤ እኔ በቃ ልሂድ፣ በጣም ብዙ ስራ አለብኝ ብላ መንቀር መንቀር ያለሽ ትሄዳለች ማለት ነው። ሉሊት ይሄ ነው ቆንጆ። አቤት አቤት አቤት አቤት። እቺ ልጅ እያስመሰለች ይሆን እንዴ? ማስታወስ ጀምራ ድምጣችን እየቀዳች ቢሆንስ? እርግጠኛ ነኝ ትኩር ብላ ስታየኝ ነው ማስታወስ የጀመረችው። እንዴት ባንዴ እንደዚህ ትሆናለች? በጣም ሉሊት፣ በጭንቀት ተወጣለች ማለት ነው። ለማንኛውም በድጋሚ ቪዲዮ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ በቀጣይ ቪዲዮ በቀጣይ ድራማ አብረን እስከምንመለስ ከታች ያለችሁ አንድ ደውል ምልክቷን ሁለቴ በመጫን ሰብስክራይብ አድርጉ። እንዲሁም ሰፖርት፣ ላይክ፣ ሸር እያደረጋችሁ አብራችሁ መቀላቀል ትችላላችሁ።